ሰላም ለኪ ያለን አርና ወርቁን ስታስማማ የገብርኤል ድምፅ ተሰማ። ፓስተር ሶፊ እውነት በጣም በጣም የምንወድ ወንድማችን ነህ። በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችን ኦርቶዶክሲያን ስለእውነት በጣም እንወድሃለን። በጣም እናከብርሃለን፣ በጣም እንወድሃለን። እምንወድህ ራስህን ሆነ ስለቀረብከን፣ ራስህን ሆነ ስለመጣ ነው። አስመሳይ ስለሆን ካይደለም፣ ሌላ ነገር ፐርሰናሊቲ ስላለህ አይደለም። በቃ እንዲሁ ግን በጣም እንወዳለን። ለምን ክብር የሚገባውን ነገር ታውቃለህ፣ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል። ሶ ፓስተር ለኦርቶዶክስያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አነደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድም እህቶች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብርሃለን፣ እጅግ በጣም እንወዳሃለን። በሁላችን ኦርቶዶክሲያን ዓይን ውስጥ አለ፣ ፓስተር እውነቴን ነው። በቁም ነገር ለኔ ደግሞ በጣም ቤስት ቤስት ቤስት ፍሬንድ ነህ። ትላለህ? አዎ የእኔ በጣም ቤስት ፍሬንድ ነህ። ወዳጄ ነው የኔ የተወዳጆች፣ በሰር በጣም የምወደው ወዳጄ ነው። በጣም ብዙ ነገሮች ያው ተፈጥረዋል። ያው ታውቃለህ ብዙ ነገሮችን አሳልፈሀልና እነዛ ሁሉ ጊዜያቶች ያልፈው፣ ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ፣ እስከዛ ጌሙን እየተጫወት ሰላም ላይ የሚለውን ዝማሬ ፕሊስ በተዘመረ እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ ባካችሁ ፓስተር ሶፊን በጊፍት ባርኩልኝ። ያን ዝማሪ ዘምርልን። እውነት በቃ ሁላችንም እንወድሃለን በጣም። እኔም ቴንክ ዩ በጣም ደስተኛ ነኝ። እውነት ለመናገር የገላትያ መጽሐፍ ምዕራፍ ምዕራፍ ስድስት ከቁጥር አንድ ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለመወደው፣ ወንድሞች ሆይ ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል። እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶቹም ውስጥ ያየሁትና የምመለከተው በጣም ሊሻሻል ይገባል ብዬ የማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ ተጣም እንኳን መንገድ እንኳን ለቆ ፈርግ ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር የእግዚአብሔር ኃይል አለና ለማዳን ነው ይላል። ሮሜ ምዕራፍ አንድ ቁጥር 16 ይመስለኛል። ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን መንፈሳዊ ከሆናችሁን መንፈሳዊ ነገራችሁን ሰው ለማዳን ዝና ካላችሁ ዝናችሁን ሰው ለማዳን የተለያ አቅም ካለ ባላችው አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ሊሆን ጥሩ ነው እና ወንድም የፈለገ አንተ በመጣበት በብዙ ነገሮች መልኩ እኔ ስለአንተ ፖዘቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለእኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ነው። ከአንተ ጋር እንድቆም መጽሐፍ ቅዱሴ የማነበው መጽሐፌ አንተ ኦርቶዶክስ በመሆንህ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ እውነት አርነት ያወጣችኋል ነው የሚለው ስለዚህ ሁልጊዜም በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው ሊያጠፋል ስለዚህ ኢየሱስ ክርስቶስ በቀራኔው መስቀል ላይ የከፈለልን ዋጋ እጅግ እጅግ እጅግ የሚያስደንቅ የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳ ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል፣ ዳነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተ በክርስቶስ የተከፈለልህን ዋጋ ሳውቅ ለእኔ ውድ ነህ። ለምን የተከፈለልህ ዋጋ የጠቦት አይደለም፣ የዋኖስ አይደለም፣ የኮርማ አይደለም፣ የልጁ የኢየሱስ ክርስቶስ ደም ፈሶላል። ኦርቶዶክሳዊ ብትሆን ስለዚህ እኔ መወድ በክርስቶስ እወድሃለሁ፣ በዳንኩበት መዳን ወድሃለሁ፣ በተሰጠኝ ፍቅር አፈቅርሃለሁ፣ በተሰጠኝ ይቅርታ ና ምህረት ል ይቅርታና ምሕረትን አደርጋለሁ። ይቅርታና ምሕረት ታረቁ ይላል። እሚገርም። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬና ይሄ ለሰባት ቢሊዮን ህዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና ይቻለው ተበሳጭተ መልሳት መልስም ተቆጥተ እንደወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ ቁጥር አምስት ላይ በክርስቶስ ኢየሱስ ይህ የነበረ ሀሳብ በእናንተ ዘንድ ይኖር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከሁን የታዘዘ ሆኗል። ፍትና ራይቼ ባለው በጣም ነው የምወድ በጣም ነው ማከብር። እግዚአብሔር ዘመን ሰጥቷል፣ ብዙ ወጣቶች ሰጥቷል፣ እድል ሰጥቷል። ለወንጌልና ለወንጌል ተጠቀምበት። ምክሬን ፍቅሬ ምን ነው ፈለገኝ ሶፊ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እኔ በጣም ብዙ ብል ደስ ይለኛል ነበር፣ ግን ያው በጣም ብዙ እኔ ጋር ያሉ ሰዎች ጓጉተው ወደ መዝሙሩ ወደ መዝሙሩ እያሉ ስለሆነ ፓስተርዬ ዝማሬውን ዝማሪውን ይዘምርልናል። እና የእኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደሞ ካልሆነ በሱም ዩቲዩብ ቻናል እማማዝናሽ ጋር ነዲያንን የመመገቡን ፕሮግራም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓሰርዬ የመጨረሻውን ይ መጨረሻውን ዝማሬ ይዘምርልን። ሁላችሁም እንዳትረሱ ዓርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ፣ ሁላችሁም እንዳትቀሩ። እንወዳችኋለን። ፓስተር ኤፕሪስ ዝማሬውን እዘምራለን። እሺ እሺ፣ በጣም ጥሩ አመሰግናለሁ። ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ። ስለዚህ ሰኞ ለታ በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለው ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስም ዘምራለው። በነገራችን ላይ ፈለገ፣ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ፣ ለምን የማርያምን ስም ትጠራለህ በሚል። በዚሁ አጋጣሚ እድሉ ልጠቀም በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው። ለምሳሌ መዝሙረኛው ዳዊትን ብየ ስጠራ እንደማትናደድ፣ እንደማታቆርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ፣ እንዲሁ ስለ ድንግል ማርያም እና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም፣ አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል፣ ትናንትና ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም የተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደ በቃ ግዴን ለማጣበን ድንግል ልትወልድ ትችላለች፣ እንኳን ብትለይ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። አራት ነጥብ። ስለዚህ በእሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰር የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች በጣም እንደ የሚያንዘፈዝፋችሁ ሰዎች ካላችሁ፣ በጌታ ፍቅር እነግራችኋለሁ በፍፁም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፈፍጋት አንችንም አንችልም። መጽሐፍ ያላትን እንላለን። አንጨምርም፣ አንቀንስም አራት ነጥብ አንጨምርም፣ አንቀንስም አራት ነጥብ ያላትን እንላለን። ይሄ ነው አቋሜ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራኒው ላይ ሰአሊዎች እንደሳሉት አደለም፣ ተሰቀላለ አከበረን፣ እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ፣ አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን፣ መጽሐፍ ቅዱሳዊ ስለሆነ መላኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው ሰላም ለኪ ማለት። ማርያም ታማለዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይህ ነው ነገር። እየውና አመሰግናለሁኝ ሰላም ለኪ እያለ አረና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ፣ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ፣ እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። ጣም ነው መውዳችሁ የጢሞቴዎስ መጽሐፍ እንደሚናገር ሁለት አምስት ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከእኛ ጋር መስሎ፣ በመለኮትነቱ ደግሞ እግዚአብሔር አብጋ ብሎ በደምብ ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ በዘለ አለም ያድናል። ወዳችኋለሁ፣ በስላሴ ታምናለ ፓስተር። በጣም ነው የምወዳችሁ፣ በጣም ደስተኛ ነኝ። በጣም በጣም በቃና ያለ ኢየሱስ ህይወት የለም። ስለዚህ ይሄንን ጌታ የህይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ ሰው አለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል እና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን አሪፍ ነበረ ይህ ሁሉ ቀሪ ነው አለምና ማንነቷ ያልፋል የማያልፍ እግዚአብሔር መንግስት አለ ለዛ ደግሞ መንገዷ ቀጭን ናት ጠባብ ናት ለዛም በመግቢያው እውነትም መንገድም ህይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ አራት ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን ይሁንላችሁ። በጣም ስግናለሁ። ኤፌሶ መጽሐፍ እንደሚናገ በፊት ፈለገም ስትናገረው የሰማሁት በጣም ቃል የኤፌሶ ምዕራፍ ሁለት ቁጥር ስምንት ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል በጣም በሚያስ ከስራ አይደለም አለ። ስለዚህ ከዚህ በፊት ይህን ቃል እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከጠቀጣ በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። የሐዋሳ ላይ ያቺን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ መውጪ ቢሆን አንተን መገኘትህን ስለምፈልገው ብዙ ኦርቶዶክስ አይነት ይዘዌ ኢቨን ከሰውነትም ወተን ነውካል በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጧጧ ጧጧ ቁርሳቸውን ሄደው ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቨን አንድ ሶስት ልጆች ሙስሊሞች አግኝቻሉ ከመቶ ህፃናት መካከል እና በጣም የኢትዮጵያን የሚታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘው ነው ድንገት አዋሳ ለ ነው ያገኘው በነገራችን ኦርቶዶክስ ባትሆንም እንዲህ አይነት በጎ ሥራን ማገዝ ያስፈልጋል። በሮሜ የመልእክት ምዕራፍ ሁለት ከቁጥር ሰባት ላይ ቅዱስ ጳውሎስ በበጎ ሥራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ሥራ ደግሞ መጽናት ደግሞ ይኖርበታል ይጠበቅበት። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው አይ ገሌ ካቶሊክ ነው ገሌ ፕሮቴስታንት ነው